በኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ የተመራውና ከክልል እስከ ዞን የተለያዩ የመንግስት የስራ ኃላፊዎችን ያሳተፈ የልዑካን ቡድን በቦረና ዞን የልማት ስራዎችን ጎብኝቷል። ከሶስት ዓመታት አስቀድሞ በተከታታይ ዓመታት ዝናብ ባለመዝነቡ ከፍተኛ ድርቅ በመከሰቱ በርካታ የዞኑ ነዋሪዎች ለከፍተኛ ጉዳት ተጋልጦ ቆይተዋል። ይህም በግብርናው ዘርፍ ላይም ተጽዕኖን ያሳደረ እንደነበር በቦረና ዞን የድሬ ወረዳ አርሶ አደሮች አንስተዋል። ከዚህ ቀደም በከፍተኛ ፈተና ውስጥ ነበርን። በበሬም ነበር መሬታችንን እናርስ የነበረው ይሁንና አጋጥሞን የነበረው ድርቅ ከብቶቻችንን ነጥቆናል። በዚህም የምናርስበትን በሬ አጥተናል፣ ምርትም አጣን። ከፍተኛ ድህነት ውስጥም ገብተን ነበር። በመንግስት በኩል የሚደረግልንን ድጋፍ ከመጠበቅ ውጪ ሌላ አማራጭ ስላልነበረን ከፍተኛ ፈተና ውስጥ ገብተን ነበር። ሁለት ተከታታይ ዓመት ለከፍተኛ ድርቅ ተጋልጠን ነበር። መሬታችንን በእንስሳት ስለነበር የምናርሰው ያጋጠመን ድርቅ እንስሳቶቻችንንም ነጥቆናል። በሬዎቻችን ሰዎችንም ሞቷል። ጥቂት ትራክተሮች የነበሩን ቢሆንም ካለው መሬት አንጻር በቂ ስላልነበር ሰፊ መሬት ጾሙን ያድር ነበር። ይሁንና ከሶስት ዓመታት ወዲህ ከነበረባቸው ጉዳት አገግመው ወደ አምራችነት የተሸጋገሩ ስለመሆኑ አርሶ አደሮቹ ነግረውናል። በተለይም በእርባታ ላይ ብቻ ተመስርቶ የነበረ የሥራ ባህላቸውን በማሻሻል ወደ አርሶ አደርነት በመሸጋገርም ከፍተኛ ውጤት እያስመዘገቡ ይገኛሉ። ሜሻ ቲክቲንጋ ናን ቁና አሁን የምናርሰው በትራክተር ነው። የአፈር ማዳበሪያም በበቂ ሁኔታ አግኝተን እየተጠቀምን ነው። ባለሙያዎች የሚሰጡንን ምክር በመከተልም ምርታማነታችንን እያሳደግን ነው። ምርጥ ዘርም እየተጠቀምን ስለሆነ አሁን ሕይወታችን እየተቀየረ ነው። አምና የተሻለ ምርት አግኝተን ነበር። የዘንድሮው ደግሞ ይበልጥ የተሻለ ነው። በዚህም የአምናውን እጥፍ እናገኛለን ብለን ተስፋ አለን። አምዋን ሆነን ደቻይን አርገናይኔ አሁን ትልቅ ለውጥ ተፈጥሯል። ድሮ በበሬ ለሳምንት የምናርሰው መሬት ዛሬ በትራክተር በደቂቃዎች ውስጥ እናርሳለን። አስርና ከዚያ በላይ በአንድ ቀን አርሰን መሄድም እንችላለን። በዚህም የዘንድሮ እርሻ ቀድመን የጀመር ነው። ምርጥ ዘርም አግኝተናል። ባለሙያዎቹም ክትትል እያደረጉልን ነው። ኦጌሲለን በቄ በዞኑ የምርትና ምርታማነትንም ለማሳደግ ከፍተኛ ትኩረት የተሰጠ ሲሆን በዚህም 135000 ሄክታር መሬት በተለያዩ ሰብሎች ማልበስ ተችሏል። ከዚህም ከ1.9 ሚሊዮን ኩንታል በላይ ምርት የሚጠበቅ ስለመሆኑ የዞኑ አስተዳደር አንስቷል። በርደብሬ ሄክታር ኩማ ኢብዶኮ ሸኒቆል ባለፈው ዓመት 15000 ሄክታር መሬት ነበር ያረስነው። ዘንድሮ ደግሞ 135 ሺህ ሄክታር መሬት በተለያዩ ሰብሎች ሸፍነናል። ቀጣይ ዓመት ይበልጥ ምጨምር ይሆናል። አጠቃላይ ፓኬጅ ተጠቅመን እንዴት ምርታችንን ማሳደግ አለብን በሚለው ላይ እየሰራን እንገኛለን። አርሶ አደሮችን በክላስተር በማደራጀት ነው እየሰራን የቆየ ነው። በዚህም እንደዞን 19 ሚሊዮን በላይ ኩንታል ምርት ለመሰብሰብ አቅደናል። ስንዴን ጨምሮ የተለያዩ ምርቶችን በክላስተር እየለሙ ይገኛሉ። በዚህም በየዓመቱ ትልቅ መሻሻሎች እየተፈጠሩ ነው። የአካባቢው ማህበረሰብ ከዚህ ቀደም ኑሯቸው በእርባታ ስራ ላይ ብቻ የተመሰረተ እንደነበር የተመላከተ ሲሆን ይህም ባህል እንዲሻሻል በከፍተኛ ሁኔታ ግንዛቤ ማስፋት ስራ መሰራቱም ተጠቁሟል። በዚህም አበረታች ለውጥ በዞኑ ተፈጥሯል። በቦረና ዞን እየተካሄደ ያለውን ዘርፈ ብዙ ልማት ለማየት ችለናል ከጊዜ ወደ ጊዜ እየተሻሻለ ስለመምጣቱና ከፍተኛ ውጤትም እያስመዘገመ መሆኑን አይተናል። መጀመሪያ ላይ የስንዴ ልማት አይተናል። በዚህም ሰፊ መሬት ላይ ተዘርቶ የሚያምር ሁኔታ እየለማ መሆኑን ተመልክተናል። አሁን ላይ ለአጨዳ እየደረሰም ይገኛል። ይህ በዚህ ዞን ከዚህ ቀደም ያልተለመደ ስራ ነው። በተመሳሳይ መልኩ ደግሞ እያስፋፋን ከሄድን የማህበረሰባችንን ኑሮ ሙሉ ለሙሉ መቀየር የሚያስችል ስራ ነው ብዬን ወስደው ጉቱማ ጉቱት ጅጅሩ ከንደንደው ርዕሰ መስተዳደር ሽመልስ አብዲሳ የተመራው ልዑክ በዞኑ የስንዴ ልማትን ጨምሮ የእንስሳት እርባታና ሌሎችም የልማት ውጤቶችን ጎብኝቷል።